የሚያስጥልን አድማጮች፣ ከማሻ ኤፍኤም የሳቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ ከፈድሬ ትምህርት ሚኒስቴር ጋር በመተባበር የእንግሊዝኛ ቋንቋ ማሻሻያ ፖርታል በይፋ አስጀመረ። ክልሉ ካለው እምቅ አቅምና የማሳ ሽፋን አንጻር ጥራቱን ጠብቆ ለማዕከላዊ ገበያ እየቀረበ ያለው ቡና በቂ ያለመሆኑ ተገለጸ። የጠቅላይ ሚኒስትር ጽህፈት ቤት ህብረተሰቡ በትምህርት በጤናና በኢኮኖሚ ጉዳዮች እና በሌሎች አምራች ዘርፎች ያሉትን ጥያቄዎች እንዲያቀርብ ጥሪ አቀረበም። በዘመኑ አርበኝነት በራሳችን ክህሎት የበለጸገች ኢትዮጵያ ማነጽ እንደምቻል የስራና ክህሎት ሚኒስትር ሙፈሪያት ካምል ገለጹ። የሚሉት የሳይቱ አበይት ዜናዎች ናቸው። ወደ ዝርዝሩ እናልፋለን። ከዜናዎቹ ጋር አማኑኤል ምትኩ ነኝ። በሸካ ዞን የኪ ወረዳ ግብርና፣ አካባቢ ጥበቃና ህብረት ስራ ጽህፈት ቤት የሚመለከታቸው ባለ እርሻ አካላት በተገኙበት የበልግ ንቅናቄ መድረክ በቴፒ ከተማ አካሂዷል። ዘገባው የወረዳ መንግስት ኮሚኒኬሽን ነው። ልጃለማ ተጨማሪ አለው። የየኪ ወረዳ ምክትል አስተዳዳሪና ገቢዎች ባለስልጣን ቅርንጫፍ ጽህፈት ቤት ኃላፊ አቶ ልምን ገረመው ባደረጉት የመክፈቻ ንግግር የግብርናውን ዘርፍ በማዘመን የአርሶ አደሩን ምርትና ምርታማነት ለማሳደግ ባለሙያው በቁርጠኝነት መስራት ይኖርበታል ብለዋል። የተሻለ ውጤት ለማስመዝገብ ቅንጅታዊ አሰራር ማጠናከር ወሳኝ መሆኑን ያስገነዘቡት ምክትል አስተዳዳሪው 8050 ሄክታር መሬት በበልግ ስራ ተሰርቷል ብለዋል። በቀሪ 6 ወራት በቅመማ ቅመም ልማት ዘርፍ እርድ 4200 ሄክታር፣ ዝንጅብል 1100 ሄክታር ሄክታር ቁንደ በርበሬ 54 ሄክታር ይተከላል ተብሎ እቅድ ተይዞ እየተሰራ እንደሚገኝም ገልጸዋል። በቡና ልማት ዘርፍ የቡና ዘር ማዘጋጀትና ማፍሰስ 1200 ኪሎ ግራም፣ ቡና ጉንደላ 500 ሄክታር፣ ቡና ነቀላ 500 ሄክታር፣ 1370 ሄክታር ቡና ለመትከል ታቅደው እየተሰራ መሆኑንም ጠቁመዋል። የንቅናቄ መድረኩ ተሳታፊዎች በሰጡት አስተያየት የበልግ ስራን በታቀደው ልክ ለማሳካት ባለድርሻ አካላት ቅንጅታዊ አሰራርን በመዘርጋት የአርሶ አደሩ ማሳ በመውረድ የተሻለ ውጤት ለማስመዝገብ እንሰራለን ብለዋል። በአንዳንድ ቀበሌዎች የቀበሌ አመራሩ ድጋፍና ክትትል ማነስ እንዲሁም ከባለሙያዎች ጋር ተቀናጅቶ ያለመስራት ለእቅድ አለመሳካት ምክንያት መሆኑን ተሳታፊዎች በሰጡት አስተያየት ገልጸዋል። በሩዝ ስራ ላይ የተሻለ አፈጻጸም ቢኖርም በሌሎች የግብርና ስራዎች ላይ ቀጣይ የተሻለ ውጤት ለማስመዝገብ ሰፊ ርብርብ እንደሚያስፈልግ ተጠቁመዋል። የሸካ ዞን ግብርና መምሪያ ምክትል ኃላፊና የእርሻ ዘርፍ ኃላፊ አቶ ሽመልስ ካሳ የግብርና ባለሙያው በግምገማ የታዩ ሰፊ ክፍተቶችን በማረም በቁጭት በቀጣይ የተሻለ አፈጻጸም ለማስመዝገብ መትጋት ይኖርበታል ብለዋል። በንቅናቄው መድረክ ላይም የክልል የዞንና የወረዳ ከፍተኛ አመራሮችና የዘርፉ ባለሙያዎች ተገኝተዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ትምህርት ቢሮ ከፌዴራል ትምህርት ሚኒስቴር ጋር በመተባበር የእንግሊዝኛ ቋንቋ ማሻሻያ ፖርታል በይፋ አስጀምረዋል። በዳውሮ ዞን ታርጫ ከተማ አስተዳደር ታርጫ ሁለተኛ ደረጃ ትምህርት ቤት በተካሄደው ይፋዊ የማስጀመሪያ መርሃ ግብር የተገኙት የክልሉ ትምህርት ቢሮ የመምህራን ትምህርት አመራር ልማት ዳይሬክቶሬት ዳይሬክተር አቶ ባህሩ አለሙ ፕሮጀክቱ ተማሪዎችን የእንግሊዝኛ ክህሎት ከማሻሻል ባሻገር በውጤት መሻሻል ላይ ያለው ፋይዳ የጎላ መሆኑን አስረድተዋል። አቶ ባህሩ አክሎም ፖርታሉ በትንሽ ዳታ መጠቀም የሚያስችልና በውስጡ በርካታ የእንግሊዝኛ ቋንቋን በቀላሉ ለመረዳት የሚያስችል የድምፅና የምስል መረጃዎችን የያዘ እንደሆነ አብራርተዋል። ተማሪዎች በእጃቸው ያለውን ተንቀሳቃሽ ስማርት ስልኮችን ኮምፒውተሮችና ታቦችን በመጠቀም ከፖርታሉ መረጃዎችን መጠቀም እንደሚችሉ ተገልጿል። የተርጫ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አቶ መኩሪያ ማጆር በበኩላቸው ተማሪዎች ፖርታሉን በአግባቡ በመጠቀም የእንግሊዝኛ ቋንቋ መረጃዎችን በማግኘት ራሳቸውን ብቁና ተወዳዳሪ ማድረግ ይጠበቅባቸዋል ብለዋል። የእንግሊዝኛ ቋንቋ ማሻያ ፖርታሉ በክልሉ በሚገኙ በሁሉም የሁለተኛ ደረጃ ትምህርት ቤት ተግባራዊ እንደሚደረግ ተገልጿል። ስለ የዘገበው የክልል መንግስት ኮሚኒኬሽን ቢሮ ነው። የግብርና ትራንስፎርሜሽን ተግባራዊ ለማድረግ ምርትና ምርታማነትን ለማረጋገጥ በሚደረገው ጥረት ባለሙያዎች ሙሉ አቅማቸውን በመጠቀም ሁልጊዜም ኃላፊነታቸውን ሊወጡ ዝግጁ መሆን እንደምጠበቅባቸው ተገለጸም። የሸካ ዞን አንድራቸው ወረዳ ግብርና ባለሙያዎች የግምገማ መድረክ አካሂደዋል። ዘገባው የአንድራቸው ወረዳ መንግስት ኮሚኒኬሽን ነው። ትዕግስት በዛብህ ተጨማሪ አላት። መድረኩን በመክፈቻ ንግግር ያስጀምሩት የወረዳው ዋና አስተዳዳሪው አቶ አየለ አገሎ እንደገለጹት በወረዳው የግብርና ትራንስፎርሜሽን ተግባራዊ ለማድረግና ምርትና ምርታማነትን ለማረጋገጥ በሚደረገው ጥረት ባለሙያዎች ሙሉ አቅማቸውን በመጠቀም ሁልጊዜም ኃላፊነታቸውን ለመወጣት ዝግጁ መሆን እንደሚገባቸው ተናግረዋል። ለተከታታይ ሁለት ቀናት በሚቆየው ግምገማ መድረክ ማግስት ባለድርሻ አካላትን ያሳተፈ የበልግ ተግባር የንቅናቄ መድረክ እንደሚካሄድም ገልጸዋል። በመድረኩ የተገኙት የክልሉ ግብርና ቢሮ ምክትል ኃላፊውና የእንስሳትና አሳ ሀብት ዘርፍ ኃላፊው አቶ ታመነ በቀለ እንደገለጹት ኢትዮጵያ ከለውጡ ማግስት የግብርና ዘርፍ ክፍል ኢኮኖሚን ትኩረት በመስጠት የምግብ ሉዓላዊነትን ለማረጋገጥ እየሰራች መሆኑን አብራርተዋል። ወረዳውም ለግብርና ተግባር ካለው ምቹ ስነ ምህዳር ያለው በመሆኑ በዘርፉ የተሰማሩ ባለሙያዎችን በማቀናጀት ለውጥ ማምጣት እንደሚያስፈልግም ተናግረዋል። በሚቀጥሉት ሶስት አመታት በክልሉ ስድስት ኢኒሼቲቮች የተቀረጹ ሲሆን በዚህም የግብርናውን ክፍለ ኢኮኖሚ በማጠናከር ዋነኛው ሲሆን ምቹ መደላደሎችን ለመፍጠር የግብርና ባለሙያዎች ራሳቸውን በማዘጋጀት በአስተሳሰብና በተግባር ከክልል ጀምሮ እስከ ታችኛው መዋቅሮች ድረስ ባለሙያዎችን ለማንቃት ትኩረት ተሰጥቶበታል ብለዋል። ባለሙያዎች አርሶ አደሩን በተመደበላቸው ቀበሌዎች የመደገፍ ተግባርን አጠናክረው እንዲያስቀጥሉና ሙያዊ ግዴታቸውን በመወጣት ምርትና ምርታማነት እንዲረጋገጥ በትኩረት እንደሚሰሩ የማስቻል ግምገማ መድረክ መሆኑንም አንስተዋል። በመድረኩ በ2017 የምርት ዘመን የእስካሁኑን የግብርና ተግባር እቅድ አፈጻጸም በጽፈት ቤቱ ኃላፊ አቶ አክሊሉ ሸነኖ ቀርቧል። የክልሉ ግብርና ቢሮ ምክትል ኃላፊው ና የእንስሳትና አሳ ሀብት ዘርፍ ኃላፊ አቶ ታመነ በቀለን ጨምሮ የሸካ ዞን የወረዳ ደጋፊ አመራር አካላትና የግብርና ባለሙያዎች በመድረኩ እየተሳተፉ ይገኛሉ። የጠቅላይ ሚኒስተር ጽህፈት ቤት ህብረተሰቡ በትምህርት በጤና ና በኢኮኖሚ ጉዳዮች ና በሌሎች አምራች ዘርፎች ያሉትን ጥያቄዎች እንዲያቀርብ ጥሪ ያቀረበ የጠቅላይ ሚኒስተር ጽህፈት ቤት ህብረተሰቡ በትምህርት በጤና በኢኮኖሚ ጉዳዮች ና በሌሎች አምራች ዘርፎች ያሏቸውን ጥያቄዎች ና ማብራሪያ የሚሹ ጉዳዮችን እንዲያቀርብ ጥሪ አቅርበዋል ጥያቄዎቹን በጠቅላይ ሚኒስተር ጽህፈት ቤት ፌስቡክ ገጽ ከማክሰኞ መጋቢት 2/2017 ዓ ም ጀምሮ መላክ እንደምችል ተገልጿል። ጽህፈት ቤቱ ለምነሱ ጥያቄዎች የሚመለከታቸው የስራ ኃላፊዎች ተገኝተው ምላሽና ማብራሪያ እንደሚሰጡም አስታውቋል። ስለዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። በዘመኑ አርበኝነት በራሳችን ክህሎት የበለጸገች ኢትዮጵያ ማነጽ እንደምትቻል የስራና ክህሎት ሚኒስተር ሙፈሪያት ካሚል ገለጹ። የኢትዮጵያ ፕሬስ ድርጅት አዘጋጅነት ኢትዮጵያ እያሸነፈች ትሻገራለች በሚል መሪ ሀሳብ ክህሎት ስለ ኢትዮጵያ ምዕራፍ ሁለት የምክክር መድረክ በመካሄድ ላይ ይገኛል። የስራና ክህሎት ሚኒስተር ሙፈሪያት ካሚል ለመድረኩ መነሻነት የተሰናዳውን የኢንዱስትሪ የስራ እድል ፈጠራና የክህሎት ልማት ተግባራትን የሚያሳይ የፎቶ አውደሪ መርቆ ከፍተዋል። ክህሎት ስለ ኢትዮጵያ መድረክ የቀደምት ኢትዮጵያን የአርበኝነት ተጋድሎ የቀኝ አገዛዝ እሳብን ድል በነሱት የካቲቶር ማግስት መ ዘጋጅቱ ልዩ እንደሚያደርገው ገልጸዋል። የአሁኑ ትውልድ ቅድመ አያቶቹ ከአራቱ ማዕዘናት በአድዋ ተራራዎች ላይ ተሞ ለጥቁር ሕዝቦች ሁሉ የነፃነት ቀንዲል ከሆኑበት የአርበኝነት የድል ታሪክና ወኔ በመላበስ በትጋት መስራት እንደሚኖርባቸው አስገንዝበዋል። በዚህም በቅድመ አያቶች የነጻነት የድል ታሪክ የጸናችን ኢትዮጵያ ክህሎት ታጥቀን በዘመኑ አርበኝነት የበለጸገች ኢትዮጵያን ማጽናት ይኖርብናል ብለዋል። ሁለተኛ ምዕራፍ የመጀመሪያ ዙር ስለ ኢትዮጵያ መድረክ በማዕከላዊ ኢትዮጵያ ክልል ቡታጅራ ከተማ፣ ሁለተኛ ዙር ደግሞ በሀረሪ ከተማ መካ እንደሚያካሄዱ ይታወሳል። ክህሎት ስለ ኢትዮጵያ ሁለተኛ ምዕራፍ መድረክ ላይ ባቀረበ የመነሻ ጽሑፍ ምክክር እየተደረገበት ይገኛል። ስለዘገበው የኢትዮጵያ ዜና አገልግሎት ነው። አድማጮች አሁን ደግሞ በትንታኔ ወደ ያዝናቸው ዜናዎች እናልፋለን። ክልሉ ካለው እምቅ አቅምና የማሳ ሽፋን አንጻር ጥራቱን ጠብቆ ለማዕከላዊ ገበያ እየቀረበ ያለው ቡና በቂ ያለመሆኑ ተገለጸም። በክልሉ 49 ሺ ሄክታር በላይ ማሳ በአዲስ በመትከል አጠቃላይ የማሳ ሽፋኑን 582 ሺ ሄክታር በላይ ማድረስ መቻሉን የክልሉ ቡና ሻይና ቅመማ ቅመም ባለስልጣን አስታውቋል። ዘገባው የሪፖርተራችን ቸርነት አባቴ ነው። ተጨማሪ አለው። የክልሉ ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አስራት መኩሪያ ዘርፉ ገበያ መር ኢኮኖሚን የሚከተል በመሆኑ ትኩረት ተሰጥቶ እየተሰራ መሆኑን ነው የገለጹት። ሶስቱ ዘርፎች ቡና፣ ሻይ፣ ቅመማ ቅመም ሀይ ቫሊው ክሮፖች ናቸው ማርኬት ኦሪንትድ ናቸው። የዓለም ገበያ ላይም የሚሄድ ምርት ነው። ወደ 49075 ሄክታር በአዲስ ማሳ በመትከል አጠቃላይ ማሳ ሽፋኑን ወደ 582139 ለማድረስ ተሞክሯል። የጓሮና ዘመናዊ ተከላ ላይ 77 አካባቢ ሄክታር ምርት መስጠት የቀነሰ ወይም ያረጀ ቡና ነው በሚል የተለየ መረጃ አለ። ከዚያ ውስጥ ባለፉት ሶስት ተከታታይ ዓመታት ወደ 10128 ለመጎንደል ጥረቶች ተደርጓል። ጠሪ ከ ሃምሳ ሺህ ሄክታር በላይ በሚቀጥሉት ሶስት ዓመታት ማደስ አለብን ብለን በኢኒሽቲቭ እቅድ ውስጥ ይዘናል። በክልሉ ውስጥ ያሉት የየዞኖቹ ዘርፎ የሚመለከታቸው የስራ ኃላፊዎች በቡና ምርታማነት ላይ እየታዩ ያሉትን መሰረታዊ ችግሮችን ለይቶ በመፍታት መስራት እንደሚገባ ተናግረው በተለይም የቡና ጥራትን ማሻሻል ላይ ትኩረት ማድረግ እንደሚገባ ጠቁመዋል። ቡና እንግዲህ እኛ ጋር ከታሪክ ማሻገር የቡና ልማት እንቅስቃሴዎች ተደርጓል። ሁለት ሺህ አንድ ላይ የነበረው ንቅናቄ አሁን የደረስንበትን ሽፋኑ ላይ ጨምረናል። አንድ መቶ አስራ ዘጠኝ ሺህ ነው። ምርት የሚሰጠው ወደ አንድ መቶ አርባ ሶስት አካባቢ እኛ ጋር ማሳው ላይ ያለው ችግር አይደለም። የህገ ወጡ ጡንቻ ከኛ ጡንቻ በላይ ነው የሚል ግንጎ ማለት ከመቀሙ ምርት ማለት ፓኬጅ ላይ በተለይ ኢንቨስተር የማቀርቡ ሰላሳ የሚሀይሉ ምርት ችግር ውስጥ ያለባቸው ተለይተዋል። በሁሉም ወረዳዎች እሁ ያሉ ጋብ ሌላው ከአርሶአደሩ በታች ነው ምርታማነታቸው። እንደ ቤንሸኮ ዞን መቶ ስልሳ ሺ ሄክታር አካባቢን የማሳ ሽፋን ያለን ከዛ ውስጥ ወደ ሃምሳ ሄክታር የሚሆን ምርት ይሰጣል። ዘጠና ፐርሰንት ቡና አቅራቢ እኛ አርሶአደር ነው። በበቃ አሁን ወደ ሶሺ ሚሊዮን ቶን የሚያቀርቡ የቡና ሽፋኑና ያለው ምርት የተገናኘ አይደለም። አንደኛ ምሳሌ ችግር ምንድን ነው? የቡና ምርት አማነትን የሚያሻሽሉ ፓኬጅን በአገ ከሚጠቀመጠር ኮምፖስትን ማሳሳ መንቀልን መጎንደልን የተመረጡ የምዝሮችን ከመጠቀም አንጻር ያሉ ጉልቶች የሚጠበቀው ምርት እንዳናግኝ አድርጎናል። በኛ በኩል አሁን ከፍተኛ ቻለንጅ ነው ብለን የያዝነው ነው። እንደ ሸካ ዞን የኪ ወረዳ ላይ አምሳ ፐርሰንት ቡና አርጅቷል። ይህን ቡና መጎንደል ወይ መንቀል አለብን ብለን በአራት ዓመት የኪ ወረዳን ቡና በአዲስ መልክ መተካት አለብን ብለን አቅደን ንቅናቄ አድርገናል። የተለየ የቤት ስራ የሚሰጥበት ሁኔታ ነው ያለውና የምርት ጥራታችን እንደ ኪ ወረዳ እየወረደ ነው አንድራቻና ማሻ ወ አብዛኛው ላይ ቡና ኪዋን ኪዩኪ የሚወጣበት ሁኔታ ነው ያለው። ነገር ግን ኪ ወረዳ ላይ ቡናው በከፍተኛ ደረጃ ችግር ውስጥ የገባንበት ሁኔታ ነው ያለው። የክልሉ ርዕሰ መስተዳደር ዶክተር ኢንጂነር ነጋሾ ዋገሾ በበኩላቸው ክልሉ ካለው እምቅ አቅምና ሽፋን አንጻር ጥራቱን ጠብቆ ወደ ማዕከላዊ ገበያ እየቀረበ ያለው ቡና በቂ ያለመሆኑን ተናግረው ምርትና ምርታማነትን ማሳደግ እንደሚገባ ተናግረዋል። እኛ አማካይ ክልላዊ እስከ ዘጠኝ ኩንታል በሄክታር እናገኛለን። አንድ መቶ ሺህ ቶን የተጣራ ወደ ማዕከላዊ ገበያ ማቅረብ አለብን። ነገር ግን አሁን እያቀረብን ያለ ነው በሃምሳና በስልሳ ሳ መካከል ነው ያለው። ስለዚህ ቡናው ማሳ በሽፋን ደረጃ አለን፣ ነገር ግን በምርት ደረጃ ደግሞ ምርት የለንም። ስለዚህ እንዴት ምርትና ምርታማነትን እናሳደየቅ ነው ትልቁ ጉዳያችን። የማሳ ማኔጅመንት ስርዓታችንን ቀይረን ኮምፖስት አቅርበን ጎንደላ በጊዜ ሰርተን የቡናን ዋጋ ማህበረሰባችን እንዲያውቅ አድርገን በቂ የግብይት ስርዓት ኖሮት በዛ ሂደት ውስጥ የኢኮኖሚ ተጠቃሚ እንዲሆን እናደርግ ነው። አሁን አንድ ኪሎ ቡና ዋጋ እየጨመረ መጥቷል። የዛሬ ሶስት ዓመት መቶ ሀምሳ ብር አካባቢ ነበር ቶ እየደረሰ ነው። ለዚህም የቡና ማሳም ማስፋት ምርታማነትን ማሳደግና ጥራት ላይ ትኩረት ተሰጥቶ መስራት እንደሚገባ ገልጸዋል። መጋቢትን የደም ልገታወር በማድረግ የንቅናቄ ስራዎችን እንደሚያከናውን የኢትዮጵያ ደምና ህብረ ህዋስ ባንክ አገልግሎት አስታወቅም። አገልግሎቱ ከበጎ ፈቃደኞች ደምና ህብረ ህዋስ በማሰባሰብና ደህንነቱን በማረጋገጥ ለተጠቃሚዎች እያስተላለፈ መሆኑን ገልጿል። አሁን ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የእስልምና ሃይማኖት ተከታዮች የጾም ወቅት መሆኑን ተከትሎ የደምና የደም ተዋጽኦ አቅርቦት እጥረት እንዳያጋጥም የተጠናቀሩ ስራዎችን እየሰራ እንደሚገኝ አንስተዋል። በዚህም መጋቢትን የደም ልገታወር በማድረግ አስፈላጊውን የሰዎችን ግባት ለማስተባሰብ የሚያስችል ስራ ለማከናወን ዝግጅት መደረጉን የአገልግሎት ምክትል ዋና ዳይሬክተር ሀብታሙ ታዬ ለፋና ሚዲያ ኮርፖሬሽን ተናግረዋል። ለዚህም ሰብዓዊ አገልግሎት በጎ ፈቃደኞች እና ማህበረሰቡ በንቃት ተሳታፊ እንደሆኑ ጥሪ አቅርበዋል። በቀጣይ ሶስት ዓመታት ከ690 ሺህ በላይ የከተማ ሴፍትነት ተጠቃሚዎችን ወደ ስራ እንደምገቡ የከተማ መሠረተ ልማት ሚኒስትር አስታወቀም። መንግስት ያደረገው የማክሮኢኮኖሚ ማሻሻያን ተከትሎ በ83 የሀገሪቱ ከተሞች 699 ሺህ አዳዲስ የከተሞች ልማታዊ የሴፍትነትና የስራ ፕሮጀክት ተጠቃሚዎችን ወደ ስራ የሚያስገባ መርሃ ግብር በጅማ ከተማ ተጀምረዋል። ዝቅተኛ የኑሮ ደረጃ ላይ የሚገኙ እማወራና በውራይ ከተማ ነዋሪዎች በተለያዩ የሴፍትነት ፕሮጀክት በመታቀፍ ለሶስት ዓመታት ሰርተው በመቆጠብ ከተሞችን በማስዋብ ተጠቃሚ ሆነዋል። ላለፉት ሶስት ዓመታት በፕሮግራሙ የታቀፉ ከ143 ሺህ ተጠቃሚዎች ራሳቸውን ችሎ እንዲንቀሳቀሱ ተሸኝተዋል ብሏል። በመርሃ ግብሩ ላይ መንግስት ለቀጣይ ሶስት ዓመታት 45 ቢሊዮን ብር መመደቡን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገልጸው በከተሞች ምቹ የመኖሪያና የማምረቻ አካባቢ ለመፍጠር ይሰራል ብለዋል። የመርሃ ግብሩ ተጠቃሚዎች ፕሮግራሙ የኑሮ ማሻሻል እንዳስገኘላቸው ተናግሯል ስል የዘገበው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። መጽሐፍ ቋሚ እውቀትን ለመፍጠር ከትውልድ ወደ ትውልድ ለማስተላለፍ አጋዥ መሆኑ ተገለጸ። የኢትዮጵያ ቤተ መጻሕፍትና ቤተ መዛግብት የተለያዩ መጻሕፍቶችን ለምዕራብ ወሎ ማስረከቡ ተገልጿል። ዘገባው የክልሉ ኮሚኒኬሽን ነው። ምንታምር አስፋው ተጨማሪ አላት። በኢትዮጵያ ቤተ መዛግብትና ቤተ መጽሀፍት አገልግሎት ጽሕፈት ቤት ኃላፊ አቶ አባተ ካሳው እንደተናገሩት አገልግሎቱ እውቀትን በማከማቸትና ለሚቀጥለው ትውልድ በማስተላለፍ ለሰማንያ ዓመታት መስራቱን ተናግረዋል። ማንበብ እየፈለጉ መጽሀፍ የማያገኙ በርካታ የህብረተሰብ ክፍሎች መኖራቸውን አንስተው አገልግሎቱ በትምህርት በማረሚያ ቤቶችና በህዝብ ቤተ መጽሀፍቶች የንባብ ባህልን ለማዳበር እየሰራ ይገኛል ብለዋል። ዛሬ ላይ የተደረገው የመጽሀፍት ድጋፍ አንድ ሚሊዮን ብር የሚጠጋ ወጪ የሚያወጣ ነው ያሉት አቶ አባ ተከታተ ይህንንም በአግባቡ አገልግሎት ላይ ማዋል እንደሚገባም አመላክተዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ትምህርት ቢሮ ምክትል ኃላፊ ማርቆስ ቡልቻ ማንበብ ሙሉ ሰው ያደርጋል ይህም እውቀት የሚገኘው ከመጽሐፍ ነው ብለዋል። የመጽሐፍ ስጦታ የስጦታዎች ሁሉ ትልቅ መሆኑን ያነሱት አቶ ማርቆስ የሰው ልጅ እንዲመራመርና እንዲያውቅ እድል የሚፈጥር እንደሆነም ተናግረዋል። መጽሐፍ ቋሚ እውቀትን ለመፍጠርና ከትውልድ ወደ ትውልድ ለማስተላለፍ አጋዥ ሲሆን አገልግሎቱ ይህንን ድጋፍ ለሶስተኛ ጊዜ ማድረጉን ምክትል ኃላፊው ገልጸዋል። በክልሉ ከ2015 ዓ ም ጀምሮ ተግባራዊ በተደረገው አዲስ የትምህርትና ስልጠና ፖሊሲ የማጣቀሻ መጽሐፍ እጥረት መኖሩን አንስተው የዛሬ ድጋፍ ይህንኑ ችግር የሚያቃልል ነው ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባህል ቱሪዝምና ስፖርት ቢሮ ተወካይ አቶ አስማማው ምህረት አገልግሎቱ ከዚህ ቀደም ለክልሉ የመጽሐፍ ድጋፍና የቤተ መጽሐፍት ባለሙያዎች ስልጠና ሲሰጥ መቆየቱን አስታውሰው ቢሮው ከአጋር አካላት ጋር በመሆን አንባቢ ትውልድ ለመፍጠር ጥረት እያደረገ መሆኑን ገልጸዋል። የዛሬው ድጋፍ በሰባት ወረዳዎችና በሶስት ከተማ አስተዳደሮች ለሚገኙ አስራ ሁለት ትምህርት ቤቶችና ለአንድ የሕዝብ ቤተ መጽሐፍት የሚሰራጭ መሆኑን አንስተዋል። የምዕራቡ ሞዞን ዋና አስተዳዳሪ ጌታቸው ኬኒ በበኩላቸው መጽሐፍ ለሰው ልጅ ከምንም በላይ አስፈላጊ መሆኑን በመግለጽ ለተደረገው ድጋፍ ምስጋናቸውን አቅርበዋል። ተማሪዎች ከትምህርታቸው ጎን ለጎን ተጨማሪ ንባብ እንዲያነቡ በአፍ መፍቻ ቋንቋቸው መጽሐፍትን ማዘጋጀት ተገቢ መሆኑን

ደቡብ ኮሪያ በአፍሪካ በንግድና ኢንቨስትመንት ለምታደርገው የተሳሰበው ኢትዮጵያ ቁልፍ አጋር መሆኗን በሀገሪቱ የኢትዮጵያ አምባሳደር ደሴ ዳልኬ ገለጹም። ደቡብ ኮሪያ በአፍሪካ ለምታደርገው የንግድ ኢንቨስትመንት እንቅስቃሴ ኢትዮጵያ ያላት ጂኦፖለቲካዊ የኢኮኖሚ የመሰረተ ልማትና የሰው ኃይል ምቹ ድል መሆናቸውን በሀገሪቱ የኢትዮጵያ አምባሳደር ደሴ ዳልኬ ተናግሯል። በተጨማሪም ኢትዮጵያ ለቀይ ባህር የንግድ መስመር ያላት ቅርበት አፍሪካን ከመካከለኛው ምስራቅ ጋር በማገናኘት ረገድ ወሳኝ የንግድ ማዕከል እንደሚያደርጋት ነው ከኮሪያ ሄራልድ ጋር በነበራቸው ቆይታ ያነሱት። የደቡብ ኮሪያ ባለሀብቶች በኢትዮጵያ በተለይም በጨርቃ ጨርቅ በአምራች ኢንዱስትሪና በግንባታ ዘርፎች ተሳትፎ እያደረጉ መሆኑን ጠቅሰው ተሳትፏቸውን ከዚህ በላይ እንዲያጠናክሩ ጠይቀዋል። ለዚህም የንግድና የኢንቨስትመንት መድረኮችን ማዘጋጀት እንደሚያስፈልግ የጠቆሙት አምባሳደሩ ኢትዮጵያ ኢንቨስትመንትን ለመሳብ እየተገበረች ያለው ማበረታቻዎችን አብራርተዋል። ደቡብ ኮሪያ በኢትዮጵያ በትምህርት ጤና፣ ኤነርጂና በቴክኖሎጂ ሽግግር ዘርፎች ድጋፍ እያደረገች መሆኗን ጠቅሰዋል። ሀገሪቱ በዋናነት የማሽነሪ ግብዓቶችን፣ ኤሌክትሮኒክስና ተሽከርካሪዎችን ወደ ኢትዮጵያ ገበያ ስትልክ በአንጻሩ ቡናን ጨምሮ የግብርና ምርቶችን ከኢትዮጵያ ትቀበላለች። ዘገባው የፋና ብሮድካስቲንግ ኮርፖሬት ነው። የአሜሪካ ና የዩክሬን ከፍተኛ ባለስልጣን ልኡክ ቡድን ጦርነቱን ለማስቆም ዓላማ ያደረገው ዊት በነገው እለት በሳውዲ አረቢያ ያካሂዳሉ። ዘገባው የአል ዐይን ነው። በዛብህ ታደሰ ተጨማሪ አለው። ባለፈው ወር በፕሬዝዳንት ዶናልድ ትራምፕ ና በዩክሬኑ ፕሬዝዳንት ቮሎዲማር ዘለንስኪ መካከል የተደረገ ውይይት ወደ ውዝግብ ከተቀየረ በኋላ ዩክሬናውያን ከትራምፕ አስተዳደር ጋር ያላቸውን ግንኙነት ለማሻሻል ቁርጠኝነት የሚያሳዩ ምልክቶችን የአሜሪካ ልኡካን እንደሚከታተሉ ተነግረዋል። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሮቢዮ፣ የብሔራዊ ደህንነት አማካሪ ማይክ ዋልቲዝ እና የመካከለኛው ምስራቅ መልእክተኛ ስቲቭ ዊትኮፍ ለጉባኤው ወደ ጅዳ አቅንተዋል። ሮይተርስ ከልኡካን ቡድኑ አባላት መካከል ስማቸውን ያል የሚጠቀሳቸው አንድ ባለስልጣን ዩክሬናውያን ከ2014 እና 2022 ድንበር ጥያቄ ባለፈ ለሰላም ያላቸውን ቁርጠኝነት መመልከት እንፈልጋለን ብለዋል። የ214 ድንበር ሩሲያ የክሪሚያን ግዛት ከማዋህዷ በፊት የነበረውን የዩክሬን ክፍል ሲሆን የ2022 የድንበር ጉዳይ ደግሞ ጦርነቱ ከመጀመሩ በፊት ያሉት የዩክሬን መሬቶች ጥያቄ የሚነሳበት አጀንዳ ነው። የትራምፕ አስተዳደር ኬብ ከሞስኮ ጋር ሰላም መፍጠር የምትፈልግ ከሆነ አንዳንድ የግዛት ጥያቄዎችን መተው እንደ እንደሚኖርባት ሲናገር በተደጋጋሚ ተደምጠዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በትናንትናው እለት ለጋዜጠኞች ባደረጉት ንግግር ከነገ የከፍተኛ ባለስልጣናት ውይይት ፍሬያማ ውጤት እንደሚጠብቁ ተናግረዋል። በዛሬው እለት ወደ ሳውዲ ያቀኑት የዩክሬኑ ፕሬዚዳንት ቮሊድመር ዘለነስኪ በበኩላቸው ሰላምን ለማስፈን የማደርገውን ጥረት ለመቀጠል ወደ ሳውዲ ይጓዛለሁ ብለዋል። ዘለነስኪ የሩሲያው ፕሬዚዳንት ቭላዲሚር ፑቲን ሰላምን እንደማይፈልጉ እና ሩሲያ በዩክሬን ላይ በጀመረችው ጦርነት ግልጽ የሆነ ሆነ ሽንፈት ካላስተናገደች ሌሎች የአውሮፓ ሀገራትን ታጠቃለች ሲሉ ተናግረዋል። አውሮፓውያን የዩክሬን አጋሮች ደግሞ ኪየቭ ከሩሲያ ጋር ለመደራደር ጠንካራ ቁመና ላይ መሆን እንደሚገባትና ወደ ድርድር ጠረጴዛ እንድትገባ ግፊት ሊደረግባት እንደማይገባ ያነሳሉ። የነገው የዩክሬን እና አሜሪካ ውይይትም በዋናነት ጦርነቱን ለማስቆም በሚችሉ ነጥቦች መካከል ያሉትን ልዩነቶች ለማጥበብ ሚና ይኖረዋል ተብሎ ይጠበቃል። አድማጮች ከማሻይ ፌም ሲተላለፍ የነበሩ የሰዓቱ ዜና የተከታተላችሁት ይመስል ነበር። ዜናውን በመምራት አማኒ ምትኮ ነበርኩኝ። ከቀሪ ፕሮግራሞቻችን ጋር መልካም ጊዜ ይሁንላችሁ።